ሙሽሪትን ጥሎ የጠፋው የንጉሥ ልጅ የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽሪቷም ሂዶ ራሷን ሳማት፣ እንዲህም እያለ ተሰናበታት። በዓለማችን ላይ የነገስታትና የባለስልጣናት ልጆች ሰርግ በሀገሪው ህዝብ ዘንድ ከፍተኛ ትኩረት ይሰጠዋል። ሰሞነኛ መነጋገሪያም ይሆናል። ሙሽራም ሙሽሪትን ጥሎ ሲጠፋ ደግሞ ህዝቡ ምን ሊል እንደሚችል መገመት አያዳግትም። በዓለማችን ላይ በድንገተኛ አደጋ በሰርጋቸው ዕለት ህይወታቸው አለፈ የተባሉ ሙሽሮች ብዙዎች ናቸው። ለዚያም ከሁለት አንዳቸው የመትረፍ እድላቸው ዝቅተኛ ነው። ሙሽራዋን ትታ መሸሽ አልፎ አልፎ ቢኖርም ሙሽሪትን ጥሎ መጥፋት ግን የተለመደ አይደለም ለዚያውም የንጉስ ልጅ። ሰላም፣ ወደ ሰውነት ሚዲያ ቤተሰቦቻችን፣ የዛሬው ታሪካችን ሚስቱን ጥሎ ስለጠፋ ሙሽራ ነው። ሙሽራው የቁስጥንጥንያ ንጉስ የቴዎዶሲዎስ ልጅ ነው። ቴዎዶሲዎስ የተባለው ንጉስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርንም የምትፈራ ናት። ስሟም መርኪዛ ነው። እነርሱ ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌም ሄደው ስዕለትን ተሳሉ። ቸር መሃሪ ወደሆነ ወደ ሆነ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብደል አብደልመሲ ብለው ሰየሙት። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የስጋዊንም ትምህርት አስተማሩት። አድጎ በጎለመሰም ጊዜ የሮሜዮን ንጉሥ ልጅ አጭተው እንደ ስርዓቱ አጋቡት። ከሌሊቱ እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻ ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽሪቷም ሄዶ ራሷን ሳማት። እንዲህም እያለ ተሰናበታት እግዚአብሔር ከአንቺ ጋር አይኖር ከሰይጣን ስራ ሁሉ ያድነሽ። እርሷም አልቅሳ ጌታዬ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። እርሱም በእግዚአብሔር ዘንድ ተውሻለሁ። እኔም ጌታ ኢየሱስ ክርስቶስን ልከተለው እሄዳለሁ። የአባቴ መንግሥት አላፊ ነውና አንቺ መሐላሽን አስቢ አላት። ያን ጊዜ መሐላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባህር ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆን አርማንያም እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት አለ ብለው ጠየቋት። እርሷም እንዲህ አለቻቸው። በሌሊት ወደ እኔ ገባ፣ መሐላን አማለኝ፣ ከእኔ ጋር ቃል ኪዳን አደረገ፣ ራሴንም ስሙን ከእኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮ ታላቅ ለቅሶን አለቀሱ። በዚያችን ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሡ አምስት መቶ አገልጋዮችን ላከ ለድሆችና ለምስኪኖችን ምጽዋት አድርገው የሚሰጧቸውን ብዙ ገንዘብን ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማኒያም አገር በተሰራችው በአንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውም ሁለቱ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ። ነገር ግን ወሬውን ማግኘት ተሳናቸው። ለድሆችም ምጽዋትን ሰጡ። እርሱም ከድሆችም ጋር ምጽዋትን ተቀበለ። በዚያም አስራ አምስት ዓመት ከኖረ በኋላ እመቤታችን ቅድስ ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲያለችው የእግዚአብሔር ሰው ገብረ ክርስቶስን ይዘ ከቤተ ክርስቲያን ውስጥ አስገባው፣ ከውጭ አትተወው። ቄሱም እመቤታችን እንዳዘዘችው አደረገ። ከዚህም በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ። ከእመቤታችንም ስልፊት ቆሞ ጸለየ። እንዲህም አላት፦ እመቤቴ ሆይ የተሰወረ ስራዬን አንቺ ለምን ገለጥሽ? አሁንም ወደሚሻለኝ ምሪ። ይህንንም ብሎ የእመቤታችንን ስዕሏን ተሳልሞ በሌሊት ወጥቶ ወደ ባህር ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ነገር ግን በእግዚአብሔር ፈቃድ ከአባቱ ሀገር ደረሰ። የአባቱና የእናቱን ባሮች እየናቁትና እየሰደቡት በአባቱ ደጅ አስራ አምስት ዓመት ኖረ። ሲገቡና ሲወጡ ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጭትና ድስትም አጥበው በላዩ ደፉበታል። ውሾችም እንዲናከሱበትና እንዲበሉት የስጋት ርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱለት ነበር። እንደዚህም አብዝተው አሰቃዩት። ከዚህም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተው ሰደኝ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጧት አረፈ። በእሁድ ቀንም ሕዝቡ ሁሉና ካህናቱ ከሊቃ ጳጳሳቱ ጋር በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉሥ ቴዎዶሲዎስ ቤት ፈልጉት የሚል ቃል ከሰማይ ሰሙ። በዚያን ጊዜ ሄደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ክርስቲያን አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነትም በጸላዩ ጊዜ እጁ ተፈታ። ወስደው አነበቧት። አባትና እናቱም ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ። መሪር ለቅሶንም አለቀሱ። አክብረውም ቀበሩት። መቃብሩንም በሽተኞችን ሁሉ በመፈወስ ድንቆቹ ሆኑ፣ ብዙ ተአምራትን የሚያደርጉ ሆነ። አምላካችን እግዚአብሔር በቅዱስ ገብረ ክርስቶስ ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሚን። መባባል ጾሙ በመምጣቱ ደስ ያለው ሰው ካለ እንኳን አደረሳችሁ ይላል፣ አይደል? መጣልን ነው መጣብን ነው ምትል፣ መጣልን ነው እሱ መልካም ነው። እግዚአብሔር ጾሙን ስላመጣልን፣ እኛም ደግሞ በመንፈሳዊ ነገር እንድንቀኝ እንድንቃኝ ስላደረገን ስሙ የከበረና የተመሰገነ ይሁንልን። ከኔ ጋር እግዚአብሔር አምላካችን እንደፈቀደ ለዛሬ ምሽት እንድንማማርበት የመረጥኩት የትምህርት ርዕስ በመጠን ኑሩ በሚል ርዕስ እንማማራለን። እስኪ ሁላችሁም አንደበታችሁን ክፈቱና ይሄንን ቃል በሉት በመጠን ኑሩ። በምንንኑር በምንንኑር ታላቁ ሐዋርያ ብርሃናተ ዓለም ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ አምስት ቁጥር ስምንት ላይ የመከረን ምክር ነው። እንግዲህ ዛሬ ስለ ኑሯችን እናወራለን። እርግጠኛ ነኝ ስለ ኑሮ ሲወራ ብዙ ሰው ይወዳል፣ ጆሮንም ይሰጣል። ምክንያቱም የብዙዎቻችን ሀሳብና ጭንቀት ኑሮን እንዴት ልክፋው ስለሆነ እና አንዳንድ ጊዜ ሀሳቦቻችን ከልክ ያልፉና ለጭንቀት ለከፍተኛ ተስፋ መቁረጥ ይዳርጉናል። ዛሬ ግን እግዚአብሔር በቃሉ ለሁላችንም የሚያጽናናውን ነገር ይነግረናል። አምላካችን ሁላችንንም እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። የዚህ ትምህርት መሠረታዊ ዓላማ እግዚአብሔር እንደሚፈልገው እንድንኖር ማስተማር የዚህ ትምህርት መሠረታዊ ዓላማ ይሆናል። እንግዲህ ለትምህርታችን ሀሳብ እንዲያግዘን ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ አምስት ከቁጥር ስድስት ጀምሮ የተናገረውን ቃል እናነበውና ቃል በቃል ተርጉመ ነው ወደ ትምህርታችን ሐሳብ እንገባለን። እንዲህ ይላል። ቁጥር ስድስት ላይ አነበዋለሁ። ምን ይላል? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠንም ኑሩ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ በዙሪያችሁ ይዞራልና ይላል። ስለ ቃሉ የቃሉ ባለቤት አምላካችን ስሙ የተመሰገነ ይሁንልን። እንግዲህ በመጀመሪያው የመጽሐፉ ክፍል ላይ ቅዱስ ጴጥሮስ እንዲህ ነው ያለን። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዶ ይላል። ሶስት ነገሮች እዚህ ላይ ተጠቅሰዋል። አንደኛው ከፍታ ነው። ሁለተኛው ደግሞ በጊዜው የሚል ቃል ተጽፏል። ሶስተኛው ደግሞ ራስን ማዋረድ የሚል ሀሳብ ተነስቷል። እንግዲህ ክርስቲያኖች ሁላችንም በዚህ ምድር ላይ ስንኖር መኖር የምንፈልግበት መንገድ አለ። ብዙዎቻችን መኖር እንደምንፈልገው አይደለም እየኖርን ያለን። ብንኖር ደስ የሚለን የአኗኗር ሁኔታ አለ። ዛሬ ግን እኔ እና እናንተ እየኖርን ያለነው በምንፈልገው መንገድ ሳይሆን ጊዜውና ሁኔታው በፈቀደው መጠን ነው ብዙ ጊዜ